የብርቱካን ጉዳይ አሁንም እያነጋገረ ይገኛል። ብርቱካን ተመስገን ደምቢዶሎ ዩኒቨርሲቲ ተማሪ እንደነበረች ኢቢኤስ ላይ ቀርባ ተናግራ ነበረ። ነገር ግን ብርቱካን የሐዋሳ ዩኒቨርሲቲ ተማሪ እንደነበረች መረጃዎች እየወጡ ይገኛሉ። ከወጣው የትምህርት ማስረጃ ውስጥ የተማረችው ፋርማሲስት ሳይሆን አካውንቲንግ እንደሆነም መረጃዎች እያመለከቱ ነው የሚገኘው። እንግዲህ እንግዲህ ብርቱካን ባለትዳር እንደነበረች እና የተነገረው ታሪክ ትክክል እንዳልሆነ ነው ብዙዎች እየተናገሩ የሚገኙት የኢቢኤስ ቴሌቪዥንም በአስቸኳይ በህግ መጠየቅ አለበት የስም ማጥፋት ዘመቻ ለመክፈት ይህን ያህል መጓዙ ለምን አስፈለገ የሚሉም አስተያየቶች እየወጡ ይገኛል ልጅቷ ባለትዳርና የአንድ ልጅ እናት ስትሆን ባለቤቷ የባንክ ሰራተኛ መሆኑም ተረጋግጧል ለምን እንደዚህ አይነት ድራማ መስራት እንደተፈለገ እና ለምን ጉዳዩ በማን አማካኝነት ይህንን ታሪክ እንደሰራ ግልጽ አይደለም። እስካሁንም ድረስ ቴሌቪዥኑ ምንም አይነት ምላሽ አልሰጠም። እንግዲህ የብርቱካን ተመስገን ታሪክ ተብሎ የቀረበው ይዘት ፖለቲካዊ ዓላማ ያለው የተደራጀ ዘመቻ መሆኑን ውስጥ አዋቂዎች እየገለጹ ይገኛሉ። በኦሮሞ ህዝብ ላይ ለረጅም ጊዜ ሲካሄድ የቆየው ተከታታይ የሚዲያ የጥላቻ ዘመቻ አካል ነው ሲሉ አስተያየት ሰጪዎችን በበኩላቸው ተናግረዋል። የብርቱካን ታሪክ ተብሎ የተሰራጨው ይዘት ሚዲያው ካሰራጨ በኋላ ከዩቲዩብ አውርዶታል። የፕሮግራሙን ስርጭት ተከትሎ በአማርኛ ተናጋሪ ሚዲያዎችና አክቲቪስቶች በደንቢዶሎ ዩኒቨርሲቲ እንዲሁም በሰፊው የኦሮሞ ሕዝብና በመንግስት ላይ ከፍተኛ የጥላቻ ዘመቻ እየተካሄደ ይገኛል። የደንቢዶሎ ዩኒቨርሲቲ በማህበራዊ ድረገጾችና በተለያዩ ሚዲያዎች ላይ የተከፈተውን ዘመቻ ተከትሎ መግለጫ አውጥቷል። በዝግጅቱ ላይም ብርቱካን በ2013 የሁለተኛ ዓመት የፋርማሲ ተማሪ ሆና የቀረበች ሲሆን የደምቢ ዶሎ ዩኒቨርሲቲ በ2012 የፋርማሲ ትምህርት ክፍል አልነበረኝም። በ2012 የፋርማሲ ትምህርት ክፍል ካልነበረኝ በ2013 ሁለተኛ ዓመት ተማሪ እንዴትስ ይኖረኛል? ስሜ አላግባብ እየተጠለጠለ ነው በማለት የተከፈተበትን ዘመቻ በጽኑ አውግዟል። በ2013 የፋርማሲ ትምህርት ክፍል ለመጀመሪያ ጊዜ የከፈተው ዩኒቨርሲቲው ብርቱካን በዚያው ዓመት ፋርማሲ ለመማር ከተመዘገቡት ተማሪዎች መካከል አልነበረችም ከዚያ በኋላም አልነበረችም ሲል ነው የገለጸው። የዩኒቨርሲቲው ጉዳዩን ስም ማጥፋትና ኃላፊነት የጎደለ መሆኑንና ያለመረጃ የተፈጸመ ነው ብሏል። ሚዲያውን በህጋዊ መንገድ እከሳለሁም ብሏል። ብርቱካን እንግዲህ በኢቢኤስ ታሪኳን ስትናገር አንድ ቀን ምሽት የሁለተኛ ዓመት ፋርማሲ ተማሪ በነበረችበት ወቅት በዩኒቨርሲቲው ታጣቂዎች ተኩስ ከፍተው እሷና ሌሎች ተማሪዎችን እንደወሰዷቸው ተናግራለች። ማንነታቸው ከማይታወቁ ታጣቂዎች ጋር ለአንድ ዓመት ከስድስት ወር እንደቆየች የምትናገረው ብርቱካን ከአንድ ዓመት በኋላ መደፈሯንም ገልጻ ነበረ። ከአንድ ዓመት ከስድስት ወር በኋላ ሁኔታው በውል ባልተገለጸ አካሄድ ለሕክምና ወደ ዩኒቨርሲቲው መመለሷን ተናግራለች። ከዚያ በኋላ ባልታወቀ ምክንያት ግቢውን ለቃ በመውጣትና ጎዳና ላይ ወጥታ ለመለመን መገደዷን ነው የተናገረችው። በኋላም አዲስ አበባ መታ የጎዳና ላይ ኑሮ መጀመሯን ታስረዳለች። ኢቢኤስ ቴሌቪዥን በበኩሉ የተናገረችውን በድራማ መልክ አዳብሮ አቅርቦታል ነው የተባለው። እንግዲህ አጋን ነው። ብርቱካን ከምዕራብ ጎጃም ከትውልድ አካባቢዋ ሲናን ተነስታ ወደ ዩኒቨርሲቲ ስትሄድ ለትራንስፖርት 300 ብር እንደነበራት ትናገራለች። በ300 ብር ከትውልድ አካባቢዋ ተነስታ ኦሮሚያ ክልል ውስጥ ወደሚገኙ ዩኒቨርሲቲዎች ገንዘቡ አያደርሳትም፣ የሆነ የጎደለ ነገር አለ ይላሉ ታሪኩን የተከታተሉት። ለምን የዩኒቨርሲቲውን ስም መጥቀስ አልፈለገችም? ኢቢኤስ ለምን ዩኒቨርሲቲዋን አልጠየቃትም? በማለት በብርቱ ይጠይቃሉ። ወደ ዩኒቨርሲቲ ከተመለሰች ለምን ዩኒቨርሲቲው ትምህርቷን እንድትቀጥል አልፈቀደላትም የሚሉትና የመሳሰሉት ብዙ ጥያቄዎችን እየጠየቁ ነው። ምንም አይነት ጥንቃቄ በሌለበት ተደፍራና ደፋሪ ከተባሉ ጋር ቆይታ ላልተፈለገ እርግዝና አለመጋለጧስ እንዴት ይታያል በማለት ብዙዎች ጥያቄ ሰንዝረዋል። ባለታሪክ ይህን ሁሉ ስትናገር ኢቢኤስ ስትማርበት ነበር የተባለውን ዩኒቨርሲቲ ለምንስ አልጠየቀም የሕክምና ባለሙያዎችንስ አናግሯ ወይ በማለት ይሞግታሉ። ከእሷ ንግግር ውጭ እማርበት ነበር ያለችው ዩኒቨርሲቲ ብሎም የጤና ባለሙያዎች አስተያየትና ምርመራ በዝግጅቱ አለመካተቱን በመጥቀስ ብዙዎች ተችተውታል። ኢቢኤስ ተማርኩበት ከምትለው ዩኒቨርሲቲ ማብራሪያ ሳይጠይቅ ድራማ ለመስራት ለምን መረጠ? ለምንድን ነው የተደበቀው ዩኒቨርሲቲ አስተያየት እንዲሰጥ እድል ያልተሰጠው ብለው ይጠይቃሉ። በተጨማሪም በሴቶች ላይ የሚደርሰውን ጫና በተመለከተ ከጸጥታ ኃይሎች እንደ ፖሊስና የሰብአዊ መብት ተሟጋች ድርጅቶች አስተያየት መቀበል የመገናኛ ብዙሃን ሚና መሆኑን አስተያየት ሰጪዎች ተናግረዋል። ፕሮግራሙ ለምን ከኢቢኤስ ቲቪ ዩቲዩብ እንደወረደ እንዲሁ ትልቅ ጥያቄ ሆኗል። የፕሮግራሙን ስርጭት ተከትሎ እንዴትስ በሚዲያና በማህበራዊ ሚዲያዎች ላይ በደምቢ ዶሎ ዩኒቨርሲቲ በሰፊው የኦሮሞ ህዝብ ላይ ይሄን ያክል የጥላቻ መልእክቶች ሊተላለፉ ቻሉ? በማለት ብዙዎች ጉዳዩን የፖለቲካ ዓላማ ያነገበ ነው በማለት ተችተዋል። ይህ አይነት የሚዲያ የጥላቻ ዘመቻ በኦሮሞ ህዝብ ላይ በተደጋጋሚ የተከፈተ መሆኑን የሚገልጹት አስተያየት ሰጪዎች ኢቢኤስ ወጥቶ በይፋ ይቅርታ መጠየቅ አለበትም ብለዋል። እንግዲህ ይህንን ዘገባ ሰፋ አድርጎ እያቀረበ ኦሮሚያ ሚዲያ ኔትወርክ ነው አድማጭ ተመልካቾቻችን። ጉዳዩ በጣም እያነጋገረ ይገኛል። በዚህ ዙሪያ ላይ የሚሰጡ አስተያየቶችን እና አዲስ መረጃዎችን እንደዚሁም ኢቢኤስ ቴሌቪዥንም የሚናገረው ነገር ወይም የሚለው ነገር ካለም ወደ ኋላ ላይ መለስ ብለን የምናቀርብላችሁ ይሆናል። መልካም ቆይታ።